የዛሬ እርሴ ሀይሚና ብሩኬ እንደውም ቢንያም ናቸው ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክና ሰብስክራይ ማድረጋችሁን እንዳትረሱ ማለት ነው። የዛሬ እርሴ በጣም ያሳዝናል ማለት ነው። ምክንያቱም ቢንያም ብሩኬና ሀይሚ እንዲለያዩ የሚፈልግ ሰው ነው ማለት ነው። ግን ኤክስ ሰጥቼዋለሁ ማለት ነው። ሀይሚ እና ብሩኬ መቼም አይለ መቼም አይለያዩም ማለት ነው። ጉዞ ወደፊት ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁንም እንዳትረሱ ማለት ነው። ሀይሚና ብሩኬ ዱባይ የሄዱ ሊዝናኑ ፈታ ሊሉ ነው ዱባይ የሄዱ ማለት ነው። ከዚህ በፊት ብሩኬን ሀይሚን ትቶ ወደ ዱባይ ሲሄድ የሀይሚና የብሩኬ ፋሚሊዎች በጣም ነው የተቆጣችሁት። ምክንያቱም ሀይሚን ትተህ እንዴት ትሄዳለህ? ለሀይሚ ለምን ፓስፖርት አታወጣላትም ? ለምን አብራችሁ አትሄዱም በማለት ብዙዎቻችን ለብሩኬ ተቆጣን፣ ለሀይሚም እንደዛው ማለት ነው። ግን እንደዛም እያለ ደግሞ ብሩኬ ለሀይሚ ፓስፖርት አወጣላት። ፓስፖርት ካወጣላት በኋላ ደግሞ ዱባይ አንድ ላይ እንዲሄዱ አድርገናል ማለት ነው። ፓስፖርት ከወጣላትም በኋላ ደግሞ ብዙዎቻችን ደስ ብሎናል። በቃ በጣም ደስታችን ራሱ መቆጣጠር አልቻልንም ማለት ነው። ዛሬ ላይ ግን ቢንያም ሁለቱንም እንዲለያዩ እንዲራራቁ ፈልገዋል ማለት ነው። እንደውም ሀይሚ ለራሱ ሊያረጋት ፈልገዋል ማለት ነው። መቼም አይሳካለትም ማለት ነው። ቢንያም እና ቢንያም ከሁለቱን ህይወት መውጣት አለበት ነው የምለው ማለት ነው። ብዙዎቻችሁም ደግሞ በኮሜት ደስተኛ አልሆናችሁም። መቼም ሀይሚ አታደርገውም፣ መቼም ብሩኬትታ ከቢንያም ጋር አትኖርም፣ መቼም ከቢንያም ጋር ቀለበት አታስርም እያላችሁ ብዙዎቻችሁ ተቆጥታችሁ አልማት ነው። አዎ ሀይሚ መቼም መቼም ብሩኬን ትታ ከቢንያም ጋር መቼም ቀለበት አታደርግም ማለት ነው። ታቃላችሁ፣ ያው ሀይሚ እኮ አቤት አቤት አቤት በጣም ጀግና ናት። በጣም አንበሳ ናት። ታውቃላችሁ እሷ የምሰራውን ስራ ማለት ነው ያው ለብሩኬ በብዙ ነገር ትፈትነዋለች እና እኔ በጣም ነው ማደንቃት፣ አድናቂዋ ነኝ። በጣም ነው መደግፋት ማለት ነው። ስለዚህ ብዙዎቻችሁ የምትሸወዱ አላችሁ። እንዴት ሀይሚን ብሩኬን ትተሽ ከቢንያም ጋር እንዴት ትመጫለሽ? እንዴት ከቢንያም ጋር ቪዲዮ ትሰሪያለሽ? ያላችሁ ብዙዎቻችሁ ተቆጣችሁ። እውነት አይደለም ውሸት ነው። እውነት እንዳይመስላችሁ ማለት ነው። ሀይሚ መቼም አታደርገውም። ከብሩኬ ጋር መቼም አትለያይም ማለት ነው። ሀይሚና ብሩኬ መቼም አይለያዩም ማለት ነው። ከዚህ በፊት ሀይሚ ፓስፖርት አልነበራትም። ፓስፖርት እንዲወጣላት ያደረጉ ማን ነው የሀይሚና የብሩኬ ፋሚሊዎች ናቸው ማለት ነው። እና ብሩኬ የትም የትም ይሄድ ሀይሚን ይዞ እንዲሄድ ያደረጉ ማን ነው የሀይሚና የብሩኬ ፋሚሊዎች ናቸው ማለት ነው። በዚህ አጋጣሚ የሀይሚና የብሩኬ ፋሚሊዎች እውነቴ ነው ማለት በጣም ነው ማደንቃችሁ ማለት ነው። በጣም ጎበዞች ጀግና ናቸው ማለት ነው። ሃይሚና ብሩኬ እንዲለያዩ አትፈልጉም ማለት ነው። መቼም ሃይሚና ብሩኬ አይለያዩም፣ ጉዞ ወደፊት ነው የምንላቸው ማለት ነው። ሁለቱም ጥንዶች እና በቃ በጣም ፈታ የሚያደርጉ አስቂኝ ልጆች ናቸው ማለት ነው። ቢኒያም ከሁለቱን ህይወት መውጣት አለበት። ከትላንትና ወዳ በብሩኬ ቻናል ላይ የተለቀቀ ቪዲዮ ላይ ብሩኬ ዛሬ አብረን እንተኛ ሲላት ሀይሚ ደስተኛ አልነበረችም። ቀለበት ሳታስርልኝ እኔ ከአንተ ጋር መኖር አልፈልግም ብላ ብዙ ተጨጋጭቀዋል፣ ብዙ ነገር ተወያይተዋል። በዛ አጋጣሚ ደግሞ እኛም ሴቶች ደስ ብሎናል። ብዙዎቻችሁም ደግሞ ለሀይሜ ደጋፊ ሆናቸዋል። አዎ ቀለበት ወይም ደግሞ ልካሳ ያስረልሽ አንድ ላይ መኖር የለብሽም እያላችሁ ብዙዎቻችሁ ደገፋችኋት። እኛም ደግሞ ደስ ብሎናል ማለት ነው። እና ቢንያም ያንን አይቶ እሱ የማያኖርሽ ከሆነ እሱ ቀለበት የማያስርልሽ ከሆነ ከኔ ጋ ሁኝ እኔ ቀለበት ልሰርልሽ እኔ ላኖርሽ እያለ ብሩኬና ሀይሚ እንዲለያዩ ያደረገ ነው ማለት ነው። እና ሀይሚና ብሩኬ መቼም አይለያዩም ቢንያም ከሁለቱንም ህይወት መውጣት አለበት። አሁንም ቢሆን ዝም ማለት የለባችሁም። ብዙዎቻችሁ ደግሞ እውነት ነው ሀይሚ፣ እውነት ነው እያላችሁ ብዙዎቻችሁ ተጨንቃችኋል። ሀይሚ መቼም እንደዚህ ነገር አታደርግም ማለት ነው። መቼም ብሩኬ ትታ ከሌላ ወንድ ጋር መቼም መቼም አትንዘለዘልም ማለት ነው። ያው ታውቃላችሁ፣ እኔ ሀይሚ በጣም ነው የምትመቸኝ፣ በጣም ጎበዝ፣ በጣም ነው ማደንቃት። እውነት ነው የምላችሁ እና ያው ወንዶች ታውቃላችሁ አንዳንድ ወንዶች የሰው ህይወት የሚያፈርሱ አሉ። እሱን ትተሽ እኔ ላግባሽ የሱን ቀለበት አውጥተሽ ስጩ እና እኔ ቀለበት ልሰርልሽ የሚሉ ብዙዎቻቸው አሉ። ግን እንደዚ አይነት ወንዶች መቼም አይሳካላቸውም ማለት ነው። ሀይሚና ብሩኬ መቼም አይለያዩም እና የሀይሚና የብሩኬ ደጋፊዎች ብዙዎቻችሁ ጎበዞች ጀግና ናችሁ ማለት ነው። እኔ በጣም ነው ማደንቃችሁ። እውነት ነው የምላችሁ። አሁንም ቢሆን ሀይሚና ብሩኬ እንዲለያዩ አንፈልግም ማለት ነው። በዚህ አጋጣሚ ደግሞ ያው ብዙዎቻችሁ አረብ ቤት ነው ያላችሁ። አረብ ቤት አሁን ላይ ያው በጣም ከባድ ነው። ረመዳን ነው ያው ረመዳን ሳይሆን አስቸጋሪ ሰዎች ናቸው። አስቸጋሪ ማለት ነው። እንግዲህ ያው ብዙዎቻችሁ አሁን ላይ ፕራንክ አንፈልግም፣ ወይም ደግሞ ጭቅጭቅ አንፈልግም እያላችሁ ብዙዎቻችሁ ኮሜንት ጽፋችኋል ማለት ነው እና ሀይሚ አታደርገውም እንደዚህ አይነት ነገር መቼም። አታስብም አታስብም አታደርገውም ማለት ነው። ያው ብሩኬም ደግሞ ታውቃላችሁ በትንሽ ነገር ይናደዳል፣ ሰብር የለው ማለት ነው። ይገባዋል ይገባዋል ማለት ነው። ሀይሚ ከሌላ ወንድ ጋር ቢያያት ወይም ደግሞ ከሌላ ወንድ ጋር ተኝታ ቢያገኛት አስባችኋል? ማናችንም ብንሆን ደስተኛ አንሆንም፣ ወይም ደስተኛ አይሆንም ማለት ነው። ስለዚህ ሃይሚ ለብሩኬ ልትፈትነው ነው እንጂ እንደዚህ ዓይነት ነገር አታደርግም። እና ኮሜታተሮችም ደግሞ አትናደዱ። የሃይሚና የብሩኬ ደጋፊዎች ያጎበዞች ናቸው። እኔ ውነት ይነምናቸው በጣም ነው የማደንቃቸው፣ በጣም ነው የምደግፋችሁ። እና አሁንም ቢሆን ቢንያም ከሁለቱንም ህይወት መውጣት አለበት። ሃይሚና ብሩኬ ዱባይ የሄዱ ሊጨቃጨቁ ሊሳደቡ ሳይሆን ዘና ፈታ ሊሉ ነው የሄዱ። ያው ዱባይ ጥቁር ነው፣ ነጭ ነው፣ ቀይ ነው ያው ለማየት ነው የሄዱ ማለት ነው። እንግዲህ ያው ዱባይ አንድ በኩሉ ያስጠላል፣ በአንድ በኩሉ ደስ ይላል ማለት ነው። ሀይሚ ብላለች፣ እኔ ዱባይ የመጣው ከሌላ ወንድ ጋር ልተኛ ወይም ደግሞ ሌላ ወንድ ላገባ ሳይሆን ዘና ፈታልን ነው የመጣሁት፣ ብላ ራሷም መልስ ሰጥታለች ማለት ነው። እንግዲህ ሃይሚና ብሩኬ መቼም አይለያዩም ማለት ነው። ቢንያም ከሃይሚና ከብሩኬ ሕይወት መውጣት አለበት ማለት ነው። ሃይሚና ብሩኬ መቼም አይለያዩም፣ መቼም መቼም አይፋቱም ማለት ነው። አሁንም ቢሆን ብሩኬ ለሃይሚ ቀለበት ማሰር አለበት። እውነት ነው ቀለበት። ሴት ልጅ ቀለበት ከሌላት አስቸጋሪናት፣ ወንድም ከሆነ እንደዛ ማለት ነው። ስለዚህ ቀለበት ይሰርላት። ቀለበት ብዙዎቻችሁ የብዙዎቻችሁ ጥያቄ ነው። ብሩኬ ቀለበት ይሰርላት፣ አንድ ላይ ሆኑ የምትሉ ብዙዎቻችሁ አላችሁ፣ ብዙዎቻችሁ ማለት ነው። እና አሁንም ቢሆን ማለት ነው የሀይሚና የብሩኬ ደጋፊዎች ብሩኬ ቀለበት እንዲያስርላት ሁላችሁንም በኮሜት ማስጨናነቅ አለባችሁ። መቼም ብሩኬ ከኮሜታተሮችን ከተመልካቾችን አያልፍም ማለት ነው። ለተመልካችና በጣም ክብር አለው ታውቃላችሁ። ስለዚህ መቼም ብሩኬ እምቢ አይልም። አሁንም ቢሆን ብሩኬ ቀለበት ይሰርላት ለሀይሚ።